አቶ ተስፋዬ ንዋይ የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ሆነው ተሾሙ። የህዝብ ተወካዮች ምክር ቤት እያካሄደ በሚገኘው ስድስተኛ ዙር አራተኛ ዓመት ሰላሳ ስድስተኛ መደበኛ ጉባኤ የብሔራዊ ምርጫ ቦርድ አመራሮችን ሹመት አጽድቋል። አቶ ተክሊት ይመስልና ወይዘሮ ነሲም አሊን የምርጫ ቦርድ የሥራ አመራር አባል አድርጎ ሰይሟል። የሚዲያና የኮሚኒኬሽን ባለሙያዎች አሰባሳቢ ትርክቶችን በማስረጽና ና የጋራ በሆኑ ማንነቶች ግንባታ ላይ የተጀመሩ ስራዎችን አጠናክረው ማስቀጠል እንደሚገባቸው ተመላከተ። የድህረ እውነት ዘመንን በእውቀትና በእውነት በሚል መሪ ሀሳብ ለአፋር ክልል አመራሮች ና የሚዲያና ኮሚኒኬሽን ባለሙያዎች በሰመራ ከተማ ስልጠና እየተሰጠ ነው። በብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ እንደገለጹት በድህረ እውነት ዘመን የጋራ ወንድማማችነትን በሚያሳድጉ ጉዳዮች ላይ ማተኮር ይገባል። በዚህ ረገድ የሚዲያና የኮሚኒኬሽን ባለሙያዎች በለውጡ ዓመታት የተገኙ ውጤቶችን አጠናክረው ማስቀጠል እንደሚገባቸው አሳስበዋል። ስልጠናውን ለተከታታይ ሶስት ቀናት ይቆያል። ከ ከአርባ ቢሊዮን ብር በላይ የጡረታ መዋጮ መሰብሰቡን የግል ድርጅቶች ሰራተኞች ማህበራዊ አስተዳደር አስታወቀ የአስተዳደሩ ድሬዳዋ ዲስትሪክት ለባለድርሻ አካላት የግንዛቤ ማስጨበጫ መድረክ አካሂዷል የግል ድርጅቶች ሰራተኞች ማህበራዊ አስተዳደር እንዳለው በአሁኑ ወቅት ከ25 ሚሊዮን በላይ የግል ድርጅት ሰራተኞች የማህበራዊ ዋስትና አገልግሎት ምዝገባ አድርገዋል ከ280 ሺህ በላይ የግል ድርጅቶች ሰራተኞቻቸውን በማስመዝገብ ከ2004 ጀምሮ ከ161 ቢሊዮን ብር በላይ ሰብስበዋል